ምዕራፍ አርባ ዮሴፍ የእስረኞችን ሕልም እንደ ተረጎመ። ከዚህ ነገር በኋላ እንዲህ ሆነ። የግብፅ ንጉሥ የጠጅ አሳላፊዎች አለቃና የእንጀራ በዛዎች አለቃ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹሞች በጠጃ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። በእስር ቤት ውስጥም ዮሴፍ ታስሮ በነበረበት የግዞት ስፍራ አጋዛቸው። የእስር ቤቱ ዘበኞችም አለቃም ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም አንድ ዓመት ተቀመጡ። ሁለቱም በአንዲት ሌሊት ሕልምን አለሙ። በግዞት ቤት የነበሩት የግብፅ ንጉስ ጠጅ አሳላፊዎች አለቃና የእንጀራ በዛዎች አለቃ ሁለቱም እየራሳቸው ህልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትን የፈርዖን ሽሞች እንዲህ ብሎም ጠየቃቸው እናንተ ዛሬ ስለምን አዝናችኋል? እነርሱም ሕልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ ሕልማችሁን ምንድን ነው? የጠጃ አሳላፊዎች አለቃ ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይነ ሐረግ በፊቴ ሆና አየው በሐረጉም ሦስት ቅርንጫፎች ወጡ፤ እርሷም ቅጠልና አበባ አወጣች፤ ዘለላም አንጠለጠለች፤ የዘለሏም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበር፤ ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት፤ ጽዋውንም ለፈርዖን በእጁ ሰጠውት። ዮሴፍም አለው፣ የሕልምህን ትርጓሜ ይህ ነው። ሦስት ቅርንጫፎች ሦስት ቀኖች ናቸው። እስከ ሦስት ቀን ድረስ ፈርዖን ሹመትህን ያስባል፣ ወደ ጠጃ ሳላፊዎች አለቃነትህ ይመልስሃል። ጠጃ ሳላፊ በነበርክበት ጊዜ ስታደርገው እንደነበረው እንደ ቀድሞ ሹመትህም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። ስለ እኔም ለፈርዖን አሳስበ፣ ከዚህ የእስር ቤት አውጣኝ። ሌቦች በስውር ከዕብራውያን ሀገር ሰርቀውኛልና በዚህም ደግሞ ምንም ያደረግሁት ሳይኖር በግዞት ቤት አኑረውኛልና። የእንጀራ አበዛዎቹ አለቃም ሕልሙን በመልካም እንደ ተረጎመለት ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ሕልም አይቼ ነበር። እንሆ ሦስት መሰቦች ነጭ እንጀራ በራሴ ላይ ነበር። በላይኛው መሶብ ፈርዖን የሚበላው ጋጋሪው በየአይነቱ የሠራው መብል ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መመልሶ እንዲህ አለው የሕልም ትርጓሜው ይህ ነው። ሶስቱ መሶቦች ሶስት ቀን ነው። እስከ ሶስት ቀን ድረስ ፈርዖን ራስህን ይቆርጣል፣ በእንጨትም ላይ ይሰቅላል። የሰማይ ወፎችም ሥጋህን ይበሉታል። እንዲህም ሆነ። በሦስተኛው ቀን ፈርዖን የተወ የተወለደበት ዕለት ነበር። ለሰራዊቱም ሁሉ ግብርን ያደረገ፣ የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል አሰበ። የጠጅ አሳላፊዎቹን አለቃ ወደ ሹመቱ መለሰው፣ ጽዋውንም በፈሮን እጅ ሰጠ። የእንጀራ አበዛዎቹንም አለቃ በእንጨት ላይ ሰቀለው፣ ዮሴፍ እንደ ተረጎመላቸው። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ።